ብለን ጥርጣሬ ስላለን ለፖሊስ አመልክት። አንተ መዲና ክልል ውስጥ አይደል ያለኸው? ከመዲናው አንድ አንድ ሁለት መቶ ኪሎ ሜትር ትንሽ ራቅላለ። እዛው እዛው ነው እኮ መዲና ክልል ውስጥ ነው። በስልክ ነው የምትደውለው። በስልክ ደውለህ አሁን አንተ እርግጠኛ ነኝ ይሄ ሴም ካርድህ በኢጋማ ያዝከው አይደለም። ምንም የሚያስፈራህ ነገር የለም። ደውልና ቦታውን ወስፍላቸው እንደዚህ እንደዚህ እንደዚህ ሰውዬ ጀሪማ ፈጥሯል ምናምን ብለህ ንገራቸው። ዋትሳፕ ካለህ? ወይስ መልእክት ላስቀምጥልህ በዋትሳፕ ልንገርህ? ምን እንደምትላቸው ለምን ፎቅ ላይ ፎቅ ላይ አንድ ክፍል አለ እየተባለ ነው ገብቷል። አንተ ደግሞ እዛ ነው ሆነሰጡ መግቢያው ላይ በጣም ኃይለኛ ነው ማለት መዲና ውስጥ እንግዲህ ገጥ ስለ ከተማ ስለመታወቂ አንቺ ሀዲን ነገር ከሌለ ያንን በር የመጀመሪያው ስጡን መክፈት አትችይ። ማበደን ሀዲን ነገር ካላገኘሽ ቁልፉን መስበር አትችይ። መገብያ በእርግጫ ምናምን አይሰብር እኮ። ምናልባት እዛ አስገብቷት ከሆነስ እሺ። አንተ አሁን ቤቱ ሶስተኛ ፎቅ ነው አልክ። እሺ ሶስት ፎቅ ነው አላችሁ። እንደገና ደግሞ በሹባኩ ደም ተንጠባጥቦ አይቻለሁ አልክ። እሺ ሶስት ዶር ላይ አንድ ሰው ተምዘግዝጎ አይተርፍም። ብትወድም ደግሞ ፖሊስ ይደርሳል። ተረጂ ተረጂ አሁን ደረጃው ደረጃው መሄጃው ላይ የሊፍት ለሊፍት ለሊፍት እንጠቀማም ብለው የሊፍት ቦታ ክፍት ቦታ አለች። ማለት መሀሏን ማለት ነው። ከዛ ያቺ የሊፍት ቦታ አትሰራ፣ ዝም ብላ ሀጅር ነገር የሆነ እንትን ነገር አለች እዛ ውስጥ ተመካከለ ከዛ በኋላ የቤቱ ግድግዳና የደረጃው መስኮት የተያያዘ ነው። ልጅቱ ከወዲ ግቢ ወታ ልክ ወደ ደረጃው ነው የወጣች። ደረጃውና መስኮቱ ቅርብ ነው፣ በጣም ቅርብ ነው። እንኳን በቃ መግባትም ትቻለች መውረድም ትሻያለች እንጂ ሶስተኛ ዶር ሆኖ በሌላ ቦታ አይደለም የወጣችሁ። የደረጃው መውጫ ቅርብ ነው፣ መስኮቱ ጋር ማለት ነው። በጣም ቅርብ ነው። ሳሪ ማን ነው ስሙ? ልጅዮ ማነው ነው ስሙ ማለት የቤቱ ባለቤት የቤቱ ባለቤት ስሙ ማን ነው? ደብዳቤው ሀሰን ከበደ። የመዲና ልጆች እርግጠኛ ነን እያያችሁን ነው። ግን ወላሂ አውቃችሁ ነው እንጂ ዝም ያላችሁት፣ እያያችሁን ነው። እነ በሰአቱ ላይ ልጆቹ ፎቶውን ለልጅቷል አልኬላታለሁ እስከማጣረ ነው። ጋይስ ይደውል በእናት ሻዚዛ ይደውል ይደውል። አሁን እናንተ ይያያዛል ትላላችሁ። ግማሹ ደውልእኔም እኮ ደውል እያልኩት ነው ደውል። መዲና የተሰፈረው የተሰፈረው ሰፈሩ መስጅደል ቁባ ጠገብ መስጅደል ቁባ ጠገብ ነው። አዎ መስጊድ ቁባ መስጊድ ኮቲ መስጊድ ኮቲ እበላጡ ውስጥ ማ ነው ውጭ መኪና መግባት አይችልም። በላጡ ውስጥ መግባት የሚችለው የወታደር መኪና ና እስከትን አምፑላስ ምናምኑ እንጂ ሌላ መኪና መግባት አይችልም። እንደ አንድ ጊዜ መስጊድ ቁባ ነው አልክ መስጊድ ልኮይት አንዱም በል ውስጥ መስጊደል ቁባ ነው የሚቀርበው ወይስ መስጊደል ኩዌቲ የትኛው ነው የሚቀርበው መስጊድ ኩዌቲ ነው የሚቀርበው መስጊድ ቁባ ይቀርበን ምሩቅ ነው መስጊድ ኩዌቲ ነው የሚቀርበው ለእኛ ለቤቱ ለቤቱ ኢማራ የሚቀርበው መስጊድ ኩዌቲ ነው አካባቢው ማን ነው የሚባለው አካባቢው ሰፈሩ ሰፈሩ ቁባ ነው ግን መለያ ቦታ ለመወሰፍ ትፈልጋል ሰፈሩ ቁባ ነው መለያ ቦታው መስጊደል ኩዌቲ ቀርበዋል መስጊድ ኪወቲ ይቀርባል። ከመስጊድ ኪወቲ ስትደርስ ወደ ቀኝ ገብተ በደንብ ገባተተ ሴደርያ ምን ምንቴ የሚላለ ሴደርያው ምንቴ ስትደርስ፣ ከዛ በኋላ ብላጥ ነው መኪና መግባት አይችል። ኦኬ የቤቱ ባለቤት አሰንከበደ ህጋዊ ነው አይደለም? ህገወጥ ነው ህጋዊ አይደለም። አሰንከበደ እሺ ማን ነበር በአረበኛ ስምሽ ለምንድን ነው የገባሽው ማሪ ስምሽ በአረበኛ አቤት መሲ ሰላም ነው ሰላም ነው የምታግዝ ነገር አለ ቁጥር ልስጥሽ ኤምባሲ የምትሰራ ታግዝሻለች የት ናት ሪያድ የሪያድ ኤምባሲ ማገዝ ይችላል ለሻግሽ ሚያግስ ሙምኪን ይበለጥልሽ። ሻሽ ግን ፖሊስ ላይ እንዳትሰጪ፣ ፐርሰናል ቁጥርሽ አላ አላ አልሰጥም ላይቭ ላይ ባሏን ይዤ ነው የማመለክተው። አለ እኮ እናንተ አሁን የመጣችሁ ሰዎች ናቸው መሰለ። ሶስት ሺ ምናምን ሰው ቅድም እኮ ማርያምን፣ ሁለት ሺ ሰው ይዘን እኮ ኮሚኒቲ ሁሉ ደውለናል። እዛው እንትን ያለ ኮሚኒቲ ምን አለ፣ ባሏ ካልመጣ ምንም ማድረግ አልችልም አለ። አሁን እኮ ችግሩ እኮ እዛው ሳውዲ ያለ ሰው ላይ ነው። ባሏ፣ በእናትህ ተይዘህ ከገባህ እኛ እንተባበረሃለን ወደ ዱባይ ለመምጣት አንድ ነገር አርግ፣ በእናትህ ባሏ እያዛል ባሏ እያዛል እያላችሁ ቅድም ስትሉ ቆያችሁ። እኔ ቦብ እያዝ ምን ችግር አለው? ይህ እያዛ ሚስቴን አንድ ነገር አውጥቼ እያዛ ሀገሩ ይግባ መሰለሽ። ባሏም ቢሄድ ስሚ፣ ስሚ ከመዲና ነው ሳሪ፣ ከመዲና ነው። ስሚ፣ እንዴት እንደማይቻል ሄሎ። የራሷ አይነት ሰው ካልሆነ በስተቀር ሌላ ሰው በላክ ማድረግ አይችልም። እስከ ፍርድ ቤት ድረስ ስለሚያስገድ አይሆንም የራሷ የፍርድ ቤት እንትን ስለሚል ራሷ የቅርብ ሰው ቤተሰብ ምናምን ካልሆነ አይሆንም አሉ ምክንያቱም ህጉ በጣም የተከበደ ስለሆነ ራሱ የቅርብ ሰው ወገን ሆኖ ራሱ ሀላፊነቱን ወስዶ ሀላፊነቱን ወስዶ የሚያደርግ ሰው ብቻ ነው የሚያደርገው ይሄንን የቅርብ ሰው ቤተሰብ ብቻ በስ ኦኬ እና ጠዋት መጥተው ነው የሚያቀረብ እነሱ የሚችሉት እነሱ እራሳቸው በላቃ አድርገው ራሳቸው በላክ አድርገው የቀርብ ሰው እስከ መጨረሻው ድረስ የሚከራከር ሰው የሚያስፈልገው። ይህን ደግሞ የሚያደርግ ራሱ ኃላፊ አለው እንጂ ቤተሰብ ምናምን እንደዚህ ሌላ ሀጃ ኑሮት የሚሆን ሰው አይደለም። ይሄ ከመዲና ደግሞ ለየት ያለ ነው እና አሁን ምንድነው እኛ የኤምባሲ ቁጥር አለን ተሰጥቶናል። የፖሊስ ቁጥር አለን ተሰጥቶናል። የኮሚኒቲ ቁጥር አለን ተሰጥቶናል። ሁሉም ጋር ደወልን ግን ሁሉም የሚሉት ተመሳሳይ ነገር ነው። ቤተሰብ ተረዱ። ሳውዲ ላይ ሌላ ሰው ሂዶ ኮምፕሌን ማቅረብ አይችልም። ጥቆማ የሚሰጠው ባሏ አለ አስረዱት፣ ባሏ ይኸው መጥቷል። አስረዱት፣ ንገሩት። የቅርብ ሰዎቿ መጥተው ጠዋት ያመልክቱ። ስልክም እኮ ፖሊስ ጋር ደውለሽ ይሄኑ ነው የሚነግሩሽ። እስከ መጨረሻው ይች ልጅ እኮ ህይወቷ በአደጋ ላይ ከሆነ ዝም የሚባል ወንጀል አይደለም። አንቺ ቆመሽ ተከራክረሽ ይህን ነገር ወንጀሉን በስነ ስርዓቱ ማስቀጣትም ሆነ እሱ እንዲያዝ የሚያደርግ የምትችው እየተከታተልሽ አንቺ ነሽ። የራሱ ባለቤቱ እያለ ሌላ ሰው ስራ ፈቶ እየተመላለሰ እንትን አይደለምአሁን የሚዋሩ ዝም ብለው ነው። ይሄ የፍርድ ቤት ሂደት ምናምን አይደለም። ይሄ ተብሊቅ ነው የሚደረገው። ልጅቱ ልክ የጠፋይ ሰው የጠፋይ ልጅ ናት። ስለዚህ ይሄ ፍርድ ቤት ጋራ ወዘተ ምናምን ይሄ ፍርሃት ነው እንጂ ምንም የሚያገናኝ ደውሎ እዚህ እዚህ ቦታ አንድ ላይ ነበረች እንደዚህ እንደዚህ አብሮ የሚኖር ነበር ደብድቧት የት እንዳደረጋት አይታወቅም ብሎ ማመልከት ምንም አይነት ቤተሰብ ወይም ምን አይልም። ካልፈሩ አንድ ህጋዊ ሰው ማለት ይችላል። ጎረቤት ራሱ ምን ማለት ነው። አምስት ሰዓት ነው ስድስት ሰዓት ተቀመጥኩኝ፣ ይህንኑ ደጋግሜ እያልኩኝ ኢቨን የኤምባሲ ሰው የተባለ ራሱ ኮሚኒቲ የተባለ ሰው ምን አለ? አልችልም ብሎ ዘጋብን። ምስክር አደለ ፍርድ ቤት ተካሰው አደለ የሚቀርቡት ህግ ምናምን እንደዚ አይደለም። ደውለው ይሄ እኮ በቃ የጠፋ ሰው ማፈላለግ ነው። ራሱ አንድ ሰው ደውሎ ከፈሩ ራሱ ከፈሩ እዛ ቦታ ላይ ሄደው እዚ ቦታ እንደዚህ ሆኗል። ችግሩ ያለመኖሯ ትንሽ ነው። ችግሩ ብትኖር ደግሞ አሪፍ ነበር። እዚ ቦታ የሆነ ድምፅ ሰምተን ነበረ አንድ ል ይገብታለ ብለዋል። ወንድማችን ደበደባት ምናምን ብሎ ብሎክ አድርጎ ቤቱን እንደዚህ ብሎ መጥፋት ይችላል። ስልኩን ሰብሮ ይቻላል እኮ እያልኩት ነው፣ በልቅና ሴም ካርድህን ስበር እያልኩት ነው። ዝሮ ዝሮ በልቆ ሴም ካርድህን ሰብሮ መጥፋት ይችላል። ቦታውን ሎኬሽን ልኮ የተባለበትን ቦታ ሎኬሽን ደግሞ በጉግል መላክ ይቻላል። የግድ በዋትሳፕ አይደለም በጉግል ለፖሊስ መላክ ይቻላል ሎኬሽን ኧረ አዚዛ የከላከ በኋላ እሱ ሲሙን በስሙ ካልወጣው አይዲ ከሌለው ማን ይዘዋል ሲሙን ወሩሮ ለጥፋት። ሁለተኛ ደግሞ ህጋዊ የሆነ ሰው ደግሞ ህጋዊ የሆነ ሰው ቤተሰቦቿ እንደዚህ እንደዚህ ኩን ያለሁ ብላ ደውላ አንድ ቃል ተናግራ ነበረ። ድምጦ አጠፋን። እዚህ ህዝብ ቦታ ነው ያለችው ብለው ነገሩንና እዚህ ህዝብ ቦታ አደጋ ሳይፈጠር አይቀርም ብለው ማመልከት ይችላሉ። ሀላፊነቱን ባይወስዱም ማለት ብዙ አማራጭ ያለ ደግሞ ዝም ብለው ሳውዲ ውስጥ ስለሚፈሩ ነው በቃ እንጂ ምንም ማንም ለምን በለክ ምንባል የሚባል ነገር የለም። ስለዚህ ዝም ብለን ተቀምጠን ዝም ብለን ብቻ በቃ ይሄንን ብቻ አድርገን ነው የምንወጣው። ወይም ደግሞ የልጁን ቁጥር ለፖሊስ መስጠት ምን ይመስልሃል? እንደዚህ እየሰማቸው ነው አደል? ስለዚህ ሁለተኛ ደግሞ ልጁን የልጁን ፎቶ እና ስልክ ቁጥር ለፖሊስ መስጠት እኮ ፎቶ እየፈለግን አጣን ፎቶ የለም ፎቶ እናውቃዋለን የሚል የለም የሀገሩ ልጆች የሰፈሩ ልጆች አሉ ግን አንሰጥም የት ሀገር ነው ልጁ አሁን እኮ ነገር አለ

እኮ፣ እንዴት ያለ ነገር ነው ጋይስ? አይሰሙኝም። በቃ አይሰሙም። እኔ እራሴ ታመመ። ሱሱ ሱሱ፣ ምንድን ነው የምትይው ሱሱ? እኔ ሳሪ እምልሽ ማለት እኔ

እኛ ጅዳና አካባቢዋ ጋይስ በቃ ካላስ። ባልየው ይሂድና ይደውል፣ ሌላ መፍትሄ፣ ሌላ ሰው እንዲረዳን ካልቻለ በቃ ባልየው ይደውል። ምክንያቱም ባልያለ ያለ መቼም ሌላ ሰው ሂዶ አይደውልም። ስለዚህ ባልየው ይሂድና ይደውል። በቃ አለቀ። ይሂድና ይደውልና የሚስቱን አቅያውጣላት። በስ ካላስ። አሁን ያናገርኩት ሾርጣ ነው። ጀዋዛት ራሱ ሾርጣ ነው። በዘጠኝ ዋህድ ዋህ እንትን ያልኩት ግን መዲና ያለ ሰው ያመልክት ችግር የለም። አለባልየው ይሄድና ይደውል አለቀ። ባልየው በቃ ንገሪ። ማለት ግን መዲና ያለ ሰው ማንም ይችላል። በላቅ ማድረግ ሎኬሽኑን መላክ ነው፣ ጎግል ላይ እንደው እኔ ማርያምን ከባልየው ውጭ ምንም መፍትሄ የለም። ማደራችን ነው። ማንም ይሄንን እየሰማ ደግሞ እኔ ደውላችኋለሁ ብሎ የሚል አይኖርም። በቃ ራሱ ኮሚኒቲው አይታችሁ ከሆነ አንፈልግም ብሏል። ኮሚኒቲው ራሱ ባልየው ከሆነ ብቻ ነው ብሏል። ስለዚህ በቃ አካላት ምን ማድረግ ይቻላል? ጋይስ ይሄ ነው መፍትሄ። ዋንን አደር እሺ፣ መዲና የምትኖሩን ሌላ ሰው ካላችሁ ፊት ለፊት ማውራት ከደበራችሁ በውስጥ ንገሩንና እናንተ ደውሉ። መቼ ነው የጠፋችሁ? እሷ ከሶስት ቀን በፊት ሮብለት ሮብለት ነው

ጋይስ እናንተ የምታወሩ ሌላ እኛ የምናወራው ሌላ ምን እንደምታወሩ ራሱ ነው ያልገባኝ። ችግሩን ለመፍታት እኮ እናንተ መተባበር አለባችሁ። ችግሩን ዱባይ ሆኖ ማን ማን ይፍታ? ኮሜንታተሮች፣ አንድ ጊዜ እኔ ቀጥታ መዲና ፖሊስ ጣቢያ ላይ ነው የደወልኩት። እ አንድ ጊዜ እሺ፣ ሰያደው ሚውት አድርግ እና ደ ችግር የለውም ሸርፈት መንትቀተል ሰላም አለይኩም ወረህመቱላህ በረካቱ ያደረኩት አውቄ ነው ጋይስ፣ ምክንያቱም ይሄ ደግሞ እንትን እንዳይለን ፐርሰናል ነገር እ አውቄ ነው ሰያ ሚወት ያደረኩት መቦቶት። እኛ መፍትሄ እያመጣ እናንተ ሌላ ነገር ነው የምታዋወት። ቤተሰብ ሰዓቱ ስላላደለ ሊያነሱ አልቻሉም አየሽ። ከዚህም መደውል ይቻላል እኮ ጉግል ላይ ራቅ ምሽርጠት መድነት ልምነወረ ካላቸው ይወጣላቸዋል በቀጥታ መጨረሻ አንድ የሚለው ነው አይደለም መጨረሻ አንድ አንድ አንድ አንድ ሺ አንድ መቶ አስራ አንድ ላይ ከዚህ መደወል ከተቻለ ለምንድን ነው ከዚህ መደወል ከምንችል ይልቅ ሳውዲ ያሉት ጅዳ ያሉት ሪያድ ያሉት የማይተባበሩ ለምንድን ነው ከዚህ ለምን እስንደውላለን አሁን ሪያድ ሆነው በሹርጣ በፖሊስ ቁጥር ቢደውሉ እነዚህ ዘጠኝ አንዳንድ ሲደውሉ የሚደውሉ እዛው ሪያድ ውስጥ ነው። ሌላ ቦታ አይደውሉም፣ አይወጣላቸውም። መዘ እዛ በአካባቢው ነው። በቁጥሩ ግን አሁን መዲናቱል ሙነወራ ረገመች ሹርጣ መዲናቱል ሙነወራ ሲሉ ጎገል ላይ ያገኙታል። በቀጣ ሲደውሉ እዛው ያገኛሉ ማለት ነው። አሁን ከዚህም ቢሆን አንዲት እህታችን ነበረች እዛና የሆነ ሰው እዟት ጠፋ ብለው ነበር። ደብድቧታም ተብሎ ነበር። አድራሻዋንም ድምጧም ጠፋን ንዚህ ህዝብ ቦታ ነበር የምትኖረው ተብሎ ቢነገሩ በፍጥነት ወደዛ ቦታ ይንቀሳቀሳሉ ማለት ነው። በተለይ ሎኬሽን ሁሉ ቢላክላቸው ታሪ። ይቅርታ እኔ ስልክ እያወራሁ ነበረ ለመደወል አስቤ ማለት ነው። አንደኛ ፓስፖርት፣ ሁለተኛ የጋማ ይሄ ከለላት ደግሞ እምባሲውና የቅርብ ቤተሰቧ ብቻ ነው ማመልከት የሚችለው። ግለሰብ ካመለከተ ሙሉ ኃላፊነቱን ፍለጋውን የሚቀጥለው ራሱ ነው ብለው ስላሉ እኛ አንችልም። ስለዚህ እምባሲ ከፈለገ መደወል ይችላል። ኮሚኒቲ መደወል ይችላል። ባሏ ይደውላል። ባሏ ደግሞ ደውላለሁ ብሏል። ደውዬ ልጠይቀው። ስልኩ ከተዘጋ ደውሎ አመልክቶ ነው ማለት ነው። አብረን እናዩ። በጣም ነው መቤቴን። በጣም ነው ነው ማዝ በጣም። ሰው እንዲ አይነት ችግር ገጥሞት ዱባይ ፈጣሪ እንደው በስንት ጣሙ አረጋሽትሞት መቤቴን ነው። ሰው እንደዚህ ይረዳ እንደዚህ ሰው እንትን የሚል ሰው ይጠፋል። እኛ መመስገን አለብን፣ በጣም መመስገንም አለብን። የመሬ ነው በአካል ይሄ ተሄደ እየተነዳ መኪና በእውነት ስንት ነገር እየተረገረ መቢቴ በጣም ከባድ ነው። አረጋሽ ሰው እንዴት የራሱን ወገን ማትረፍ ያቅተዋል? አብራ እንኳን ያንን ያደረገች እንኳን ልትረዳን አልቻለችም። ሳማ አታያትም። እኔ ንጹህ ነኝ፣ ንጹህ ነኝ። በነገራችን ላይ እሷ ሌት ችግር አለባትም ማለት ሳትጠየቅ የምታወራው ስለ ንጽህና ነበረ። እኔ ለሁበትም እያለች ህጉ ይለያያል። አይ ነው ግን ደግሞ ያው ማለት ህጉ ይለያያል፣ ግን ደግሞ አንዳንድ ከዚህ በላይ ደግሞ ካለ ያኔ ለማለት ያክል። መሲ ምን አዲስ ነገር አለ? መሲ አንቺ ዝም ምን አዲስ ነገር አለ? እጅ መስጠት ለምን ያስፈልጋል? እጅ መስጠት የልጁ ሀገር ይሄ ነው። እዚህ ጋር እንደመጣሽ ኤምባሲውን እንደዋወራኝ ከሆነ ይቻላል አለ። ወጥሆነ ከዛው ቦታ ላይ ሆነ ለእኔ እራሱ ብደውልኝ እልክልሃለሁ። ግን አንተ ይዞሃን ልጅቱን መረጃ የልጅቱ ጉዳይ ታውቅ ትሄዳለህ እንጂ ምንም ነገር ምን ሆነ ነገር። ግን እንደዛ ካልሆነ በቀር ሌላ ነገር የምታመጣው የለም። እዚህ ጋር ግን ህጋዊ ሰው የሚተባበረ ካለ አንተ ባል ወር እነዚያ ህጋዊ ሰዎች ገብተው ይህን ነገር የሚያሳዩ ሰዎች ካሉ እኛ ጋር ይመጡና አብረን ሄደን እናየዋለን። ልጅቱ እዛ አለች የለችም፣ ሐኪም ቤት ናት፣ እስር ቤት ናት፣ ያን ነገር ማድረግ ይችላሉ። አንተ እንደዚህ አይነት ነገር ብትመጣ ራስ ማዳን አልችልም አለ። እኔ ማዳን አልችልም ስለሌለ ህጋዊ ስራል አይደለም ስለዚህ፣ ከእኔ በፊት እኔ ጋር ቁመህ ራሱ ቢዘርሱ አንተን መውሰድ ይችላሉ። ለአንተ እኔ መከራከል አልችልም ብሎኛል፣ ስርቤቶኛል። ዛሬ ደወልኩለት እኔ ማለት ነው። እና ታዲያ ነገ ሄደህ ምልሰራ ነው

የአዴሙ ልትገኝ ቻለች። አንድ ባላ ጋማ ፈቃደኛ ሆና ሰጠች እጇን ተከራከረች። በኤምባሲ ሆና ተከራከረች ተከራከረ ፎቶ ስላ እጇ ላይ ይዘው ስለነበረ ገባች። ላስ ተላጃ እንደፍል አሳዩዋ ታረብጋ ሆና ላስ በዛ መሰረት ልጅቱ ዛውስ ተገኘች ማለት ነው። ልጁ ግን ባልዩ ምሳሌ እጁን ሰጥቶ ላስ የእሷን ጉዳይ ሳያገኝ አገር ገባ ማለት ነው። በቃ ነገ ከኤምባሲው ጋር ተነጋገር። እኛም ደግሞ ሰዎች ጠያይቀን የሚሆን ነገር ካለን እነግርሃለን። እሺ። ነገ ግን ቅዳሜ ነው፣ ገብተዋል። እሁድ ቢሆን ደግሞ የበለጠ ጥሩ ነው ብዬ አስባለሁ። ዙሮ ዙሮ አራት ቀን ሶስት ቀን አሳድራችሁታል። ጉዳዩን እንግዲህ ሮብለት ነው የተፈተመው። እኔ ደግሞ ሮብለት ከዝሁር በኋላ ነው እዛ የደረስኩት ማለት ነው። ቦታ ላይ እየደረስኩት እኔ ዝሁር ላይ ነው እዛ ቦታ ደረስኩኝ። የኤምባሲ ቁጥር አጤች የሚሰጠኝ ዛሬ ነው። ኤምባሲ ቁጥር የላኩልኝ ማለት ነው ዛሬ ነው ያናገርኩት። እሺ ኢንሻላህ ከሄድን አላህ